እንዴት ነሽ አለሁ እንዴት ነሽ እንኳን ደህና ቀውየሽ አለሁ እግዚአብሔር ይመስገን አለሁ ሳይታችን እያየሁት ነበር ጀምሮ በጣም ነው የሚያምረው ከቤዝመንቱ ጀምሮ ጥሩ ተደርጎ የተሰሩ ሱቆቹን ቤቶችም ናቸው ያሉት ምን ምንድን ነው ያለው ድርጅታችን ሶስት ሳይቶች አሉት ይሄ አሁን ያለንበት ሳይት የመጀመሪያ ሳይታችን ነው አፓርትመንቶችና ሱቆች ነው ያሉት ሱቆቹ ኦሬዲ ስራ ጀምሯል። አፓርትመንቶችን ደግሞ እንደምታዩ የተወሰኑት ላይ ሰዎች ገብተው እየኖሩበት ነው ያሉት። አሁን ደግሞ የተወሰነ የሚቀሩን አፓርትመንቶች አሉ። እዚ ላይ ያልተሸጡ ባለሁለትና ባለሶስት መኝታ ናቸው። እነሱን አሳይሻለሁ። ከዛ በኋላ ደግሞ መጨረሻ ላይ ሁለት አዳዲስ ሳይቶች አሉ። እነሱን ሳይቶች ደግሞ ሙሉ መረጃውንና ኢንፎርሜሽኑን ሰጥሻለሁ ማለት ነው። ቦሌ ላይ ሁለት አዳዲስ ሳይቶች አሉ። አንደኛው ትንሽ አንድ ሶስት ወር ሆኖታል። አንደኛው ግን ገና አንድ አስራ አምስት ቀኑ ነው ከተለቀቀ ስለሱም ሁሉ መረጃውን ሰጥሻለሁ ማለት ነው። ደስ ይለኛል። እሱ ይሄኛውን ቤት እንይው ወይስ ከዛኛውን ጀመር? የሲግናሉን ሳይት እንይውና ከዛ በኋላ ሌሎቹን ደግሞ አስረዳሻለሁ። እሺ በወለል አራት ቤት ብቻ ነው ያለው? አዎ በወለል አራት ቤቶች ብቻ ናቸው ያሉት። ባለ ሁለት እና ባለ ሶስት መኝታ ብቻ ነው እዚህ አፓርትመንት ላይ ያለው። ግራውንድ ፕላስ አንድ ነው። ሶስት ቤዝመንት አለው። ቴራስ ላይ ጂም እና ስፓ አለው። በካፕ ጀነሬተር አለው። የራሱ የህንፃው ትራንስፎርመር አለ። የኃይል ማነስ ቢያጋጥም እንኳን መፍታት የምንችልበት ዘዴ እሱ ነው። ሌላኛው ደግሞ በወለል ሶስት ሊፍት ነው ያለው፣ ለአራት ነዋሪ ማለት ነው። አሁን ማሳየች ቤት ባለሶስት መኝታ ነው። የምንጀምረው ከዚህ ነው። ይሄ ባለሶስት መኝታ የሚጀምረው ውጭ የሰራተኛ ክፍል አለው። መጀመሪያ እንድታይልኝ የምፈልገው ነገር የቤቶቹን አቀማመጥ እና ከዛ ደግሞ ኳሊቲያቸውን ነው ማለት ነው። ሙሉ ለሙሉ አውሮፓ ስታንዳርድ ነው ቤቶቻችን፣ እሱን ኳሊቲም ጭምር እንድታስተው ይፈልጋለን። ይህ የሰራተኛ ክፍል ነው። ረዥም እና ሰፊ ስለሆነ በምትፈልጊ መንገድ ማድረግ ትችላለች። እዚህ ጋር የራሷ የሆነ ሻወርና ሽንት ቤት መታጠቢያ አላት ማለት ነው። የራሷ የሆነ ሻወርና ሽንት ቤት መታጠቢያ አላት በውጭ በኩል ነው። ቪላ ስታንዳርድ ስለሆነ ማለት ነው። ዋናው ቤቱ የሚጀምረው ደግሞ እዚህ ነው። እንደምታዩ ሜታል ነው፣ ውስጡ ብረት ነው። ሜድ ኢን ኢታሊ ነው ይሄ በር። እዚህ ጋር ሁለት ቁልፍ ነው ያለው። ሎኮቹ ሰባት ናቸው። ሎኮቹ ሰባት ናቸው። ልክ እንደገባሽ የምታገኙ ነገር ምንድን ነው? ላውንደሪ ሮም አለን ለላውንደሪያችን ነው ማለት ነው። ከዛ በመቀጠል ለእንግዳ የሚሆን ሀፍ ባዝ አለን። ባዝሮ እጅ መታጠቢያና ቶይሌት ሲት ያለው ማለት ነው። ቶይሌት ላይ ኤር ሳከር አለን። ሜካኒካል ቬንቲሌሽን ነው የምንጠቀመው። ወደ ዋናው ክፍል ስንገባ ሊቪንግ እና ዳይኒንጋችን ነው ማለት ነው። ሊቪንግ እና ዳይኒንጋችን ከነ ኦፕን ኪችኑ ነው የምንሸጠው። ኪችናችን በዚህ መልኩ ነው የምናስረክበው ማለት ነው። ከኦቨኖቹ እና ፍሪጅ ውጪ በእንደዚህ አይነት መንገድ ነው የምናስረክበው። ኳሊቲያቸው እንደምታዩ ማቴሪያሎቹ ቆንጆ ማቴሪያል ነው የተጠቀምነው። ሁሉም ማቴሪያሎቻችን ኢምፖርትድ ማቴሪያል እየተጠቀምን ያለ ነው። እዚህ ጋር ያልተገጠመ ኤርሳከር አለን። ለኪችኑም ቢሆን ኦፕን ማ ነው፣ ሜካኒካል ቬንቲሌሽን ነው የምንጠቀመው። ሳሎናችን ደግሞ እንደምታዩ ለቀቅ ያለ ሰፋ ያለ እዚህ ጋር ዳይኒንግ ቴብል አለን። ሊቪንግ ሮማችን ደግሞ የሚሆነው ይሄኛው ቦታ ነው የሚሆነው። ሰፊ ስፔስ አለን በነፃነት መንቀሳቀስ የምንችልባቸው ቆንጆ ቦታዎች አሉን ማለት ነው። እንደምታዩ ለቀቅ ያለ ቤት ነው ይሄ። አሁን እያሳየውሽ ያለሁት ቤት 260 ካሪ ኦኬ። ትልቁ ቤታችሁ ነው ማለት ነው። ትልቁ ቤታችን ይሄ አይደለም፣ 290 ካሪ አለን ባለ 3 መኝታ ማለት ነው ኦኬ። ወደ መኝታ ቤቶቹ ስሄድ ከልጆች መኝታ እና ከገስት መኝታ ልጀምርልሽ እና ይሄኛው አንደኛው መኝታ ክፍል ነው። እንደምታዩ በጣም ሰፊ ነው። እንደ ቤተሰቦች ብዛት አንቺ በምትፈልጊ መንገድ ማስተካከል ትችላለች። ባልከን ያለው ባልከን ያለው። ሁሉም መኝታ ቤቶቻችን ላይ ገጥመን ነው የምንሰጠው ክሎዜት ይሄኛው አንደኛው መኝታ ቤታችን ነው ማለት ነው ሌላኛውን የልጆች መኝታ ቤት ደግሞ ላሳይሽ ይሄ ደግሞ ሌላኛው የልጆች መኝታ ቤት ነው። እዚህ ላይም በተመሳሳይ ሌሎች ክፍሎች ላይ እንደገጠምናቸው አይነት ክሎዜት ይኖረናል ማለት ነው። ይሄኛውን ቤት ባልከን ያለው ለሁለቱ መኝታ ቤቶች የሚሆን ባዝ ያለው ቶይሌት አለን ማለት ነው ባዝ ይሄኛው ሻወር አለው ኮመን ነው ኮመን ባዝሩም ነው ማለት ነው። ቶይሌት ሲት ያለው፣ እጅ መታጠብ ያለው። ስለዚህ ያኛውን ለእንግዳ መጠቀም፣ ይህንን ደግሞ ሜንታ ቤት ለልጆች መጠቀም እንችላለን ማለት ነው። ማስተር ቤድሩማችን ደግሞ ይሄኛው ነው። ሆነ ወደ ውስጥ ግቢና ላሳይሽ። ከባዝሩሙ ውስጥ ስጀምርልሽ ማስተር ባዝሩማችን ይህንን ይመስላል። ቦይለር የምንገጥመው ነው የሰራተኛ ክፍል ላይ ነው። ማቴሪያሎቻችን እንደነገርኩሽ ቆንጆ ቆንጆ ማቴሪያሎችን ነው የተጠቀምነው። ይሄኛው ደግሞ ለየት ያለው 260 ካሬውን ላሳይሽ የፈለግኩበት ዋነኛ ምክንያት እንደምታዩ ሙሉ ለሙሉ መስታወት ነው። መጋረጃ አንቺ በምትፈልጊው አይነት መንገድ መጠቀም ትችላለች። በእንደዚህ አይነት መንገድ መጠቀም ትፈልጊ ከሆነ ካልሆነ ደግሞ እይታውን ማየት የምትፈልጊ ከሆነ ስፔሻሊ ወደ ላይ በጣም ከፍ እያለ ሲሄድ ሙሉ ለሙሉ የየካ ተራራን እይታ ስለሆነ የሚያሳየን፣ እንዲሁም ደግሞ በዚህ በኩል ወደ ሀያ ሁለት ያለውን ወደ ቦሌ ያለውን ስለሚያሳየን ሙሉ ለሙሉ ቪው ማግኘት የምትፈልጊ ከሆነ በተለያየ የመጋረጃ መንገዶች እንዲታየሽ በማድረግ ማድረግ ትችላለን። ሶ እዚህኛውም ክፍል በተመሳሳይ እንደዚህ ነው ገጥመን የምንሰጠው ማለት ነው። ሶ እይታ በማይረብሽ መልኩ ከለሮችንም ለማዋሃድ ሞክረናል። ያው ይሄ ወደ ዋናው ክፍል እንመለስና ወደ ዋናው ክፍል እንመለስ እና ሁለት የቀሩ ሳይቶች አሉን። ስለነሱ ደግሞ ኢንፎርሜሽን እንሰጥሻለሁ። መቼም ቤቶቹን በዚህ ስታንዳርድ ነው እነዚ ነው የምታስረክቡት? ተመሳሳይ አይነት ኳሊቲ ነው የምንጠቀመው። የካሬ ልዩነት ብቻ ነው እዚህና ሌሎች ሳይቶቻችን ላይ የሚኖረው። እዚህ ለቀቅ አድርገን ነው እየገነባን ያለ ነው። ከዛ ላይ ደግሞ አነስ ያሉም አሉ። ከዚህም ተለቅ ተለቅ ያሉ ካሬዎች ይኖሩናል። ሰው በእንደዚህ አይነት መንገድ ነው እየገነባን ያለ ነው ማለት ነው። ይሄንን እንደነገርኩሽ አብዛኛውን ነዋሪ ገብቶበታል። የተወሰነ ቤቶች ናቸው የቀሩት። እዚህ ላይ መግዛት ለሚፈልጉ ሰዎች በ50% ቅድመ ክፍያ መግዛት ይችላሉ። ቀሪውን በአንድ አመት ተኩል ጊዜ ከፍለው የሚጨርሱት እየኖሩበት ማለት ነው። ካልሆነ ደግሞ 100% መክፈል ይችላሉ። 100% ሲከፍሉ uh, so, 20% ድረስ ዲስካውንት እንሰጣቸዋለን ማለት ነው። ዲስካውንታችን ከ6 ሚሊዮን እስከ 10 ሚሊዮን አካባቢ የሚደርስ ዲስካውንቶች ስላሉት በዚህ ዲስካውንት መጠቀም የሚፈልግ ሰው ከታች በምናስቀምጠው ስልክ ቁጥር መደወል ይችላል ማለት ነው። ወደ ሌላኛው ሳይት እንሄዳለን። እዚህ ላይ የምጠይቂኝ ነገር ከሌለ። የተናጠል ካርታ አላቸው ወይስ እንዴት ነው? ግን ይሄ ሳይት ይሄኛው ባንክ መግዛት በባንክ መግዛት ለሚፈልግም ሰው አመቺው ነገር ምንድነው? የተናጠል ካርታ አላቸው። እያንዳንዱ ካርታ እያንዳንዱ ቤት የተናጠል ካርታ አለው። ካርታው እጃችን ላይ ስለሆነ ሀንድረድ ፐርሰንት ለሚከፍሉ ሰዎች ስማዘዋወር ይችላሉ። ካሽ ለ ሀምሳ ፐርሰንትም ለሚከፍሉ ሰዎች ደግሞ ሙሉውን ሲጨርሱ ስማዘዋወር ይችላሉ። ካርታ እጃችን ላይ ነው።